እንኳን አልቻለም። ኢትዮጵያውያን ሴትን የምታሰድቡ አራት አራት አትሞሉ መረኖች ናቸው። መረኖች ግን በእነሱ የተነሳ ሌላ ሴቶች መሰደባቸው አዝናል። እነዚህ ኢትዮጵያውያንን አይወክሉ፣ ሴቶችን አይወክሉ። መረኖች ለገንዘብ ብለው የፈለጋችሁትን ብታደርጉ የፈለጋችሁትን ብታደረጉ በነገራችን ላይ እዚህ ላይ አንድ ጴንጤ የለበትም፣ አንድ ሙስሊም የለበትም። ይህንም ኖቲስ አድርጉ። እነዚህ ከጠሯቸው አራት ሴቶች ሌላም መጨመር ትችላለህ። ሙስሊም የለበትም፣ ጴንጤ የለበትም። ይህንም አብራችሁ ይልኝ። ሀቁን ነው የምናገረው። ሙስሊም የለም፣ ጴንጤ የለም፣ እዛ ላይ የለም። ስለዚህ ማናት ወንጌል የሌለበት ቤት መረንነት አለ ባለጌነት አለ። ወንጌል የሌለበት ቤት ባለጌነት፣ መረንነት አለ። እነዚህ አሳፋሪ ሴቶች እንዳሉ ኦርቶዶክስ ናቸው። ሶሻል ሚዲያ ላይ ብልት ላይ ሀይላንድ አንጠልጥል አደባባይ ላይ እታች ቤትን ላጭ ምናምን እያሉ የሚሉ እነ ጂጂ ዝሆን ብትል ኦርቶዶክስ ናት። ሮማን ብትል ኦርቶዶክስ ናት። ሄለኖር ቀይ ብትል ኦርቶዶክስ ናት። ያችኛው ማናት ሳምራዊት የጂጂ ልጅ ብትል ኦርቶዶክስ ናት። እያንዳንዱ ብታመጣቸው የኦርቶዶክስ ሴቶች ማንነትን እዚህ ጋር ሶሻል ሚዲያ ላይ ነው ማውራ። ሁሉም እያልኩ አደለም፣ እነሱ ናቸው። ሙስሊም የለችም በዚህ ጉዳይ ላይ ጴንጤህት የለችም። ወንጌል ስለሌለ ለመበላሸት ቅርብ ናቸው። አይ እንቁርቲ አትበላቀጥም። እንቁርቲ አትበላቀጥም። ምንም መዋሸት አያስፈልግም። እንቁርቲ ተበላቃጭ አይደለችም። ተሳዳቢና እንጂ ተበላቃጭ አይደለችም። አዎ አትበላቀጥማ፣ አትበላቀጥ። እንቁርቲ አትበላቀጥ። እነሱም ኦርቶዶክስን እንወክላለን አላሉም። እናንተ ተወክሉ የለ የሀገር ምድሩ ተሳዳቢ እናንተ አይደላችሁ። አገር ምድሩ እንግዲህ ምንድን ነው የምታዋችሁ? አገር ምድሩን ጌመር፣ ኦልሞስት ዘጠና ፐርሰንት የምታየው ኦርቶዶክስ ነው ጌመር። የተወሰኑ ሙስሊሞች አሉ። አገር ምድሩ ጌመር ኦርቶዶክስ። አገር ምድሩ ቀኑን ሙሉ ሲቀጣቀጥ የሚውለው የኦርቶዶክስ ልጅ፣ ቀኑን ሙሉ ነው የማወራችሁ፣ ኤቭሪ ደይ ስለዚህ ወንጌል የለ በረከት የለ ምንም ነገር የለ፣ እንዳለ ብታመጧቸው። ስለዚህ እያንዳንዱን ነገር ብታመጣ የማየው እውነትን እንጂ ውሸትን አልናገርም። ስለዚህ ሙስሊም አጫወትም እያልኩ ነው እያልኩ ነው ግን ምንም ምንም ምንም አው ኖ ኖ ኖ ማለት እስቲ ነይና ወንጌል እናውራ። ተዋዶን ጠበቃቀዎች ነይ ወንጌል እናውራ። አልበለዛ አፊሽን ዝግት ወንጌል ተዋዶን ፉን ፉን ላለው ስትል ወንጌል እናውራ ብዬ ነው ማመጣ ማውራት አይቻልም። ከዛ ውጭ ዝም ነው ማለት ያለብን። እውነቱን ነው ምነግራችሁ በየቦታው ላይ ልጆቿ ነጠላ አስለብሳ ብቻ ቤተ ክርስቲያን መላክ ሳይሆን ከቤተ ክርስቲያን ሲወጡ የሚያደርጉትን ነገር ድኔ አብዛኛው ማየው። እግዚአብሔር ምስክሬ፣ ኢትዮጵያ ላይ መከራ የበዛው ወንጌል ኦርቶዶክስ ባለመስበኳ። ወንጌል አልሰበከችም፣ ሰብካም አታውቅም። ለዚህ ነው ሰው በንዴት የሚሳደበው። ወንጌል ቢኖር ጥቅስ ያመጣና ይሄ ይሄ እንደዚህ ይላል ይሄ ይሄ እንዲህ ይላል ብሎ ይጽፍልሃል። እገላለው ለአገኘ እያለ ሲሰ ተመታገኘው ይነሱ። ወንጌል ስለሌለ ብዙ ነገር ፈርሷል፣ ብዙ ነገር አሰቃቂ ሆኗል። እነሱ እኮ ጥግ ድረስ ሁሉንም ይሳደባሉ፣ ይናገራሉ። አንድ ነገር ስትላቸው ሲንጫጭው ይውላሉ። ሶሻል ሚዲያ ላይ ብልግና ጥግ ያየነው ነው። የብልግናን ጥግ በእናንተ ያየነው ጥግ ነው ማወራ? የብልግና ጥግ ፕላትፎርሙ የሚታየው በማን ነው? የትኛውም ሶሻል ሚዲያ ላይ ፌስቡክ ላይ ብትሄድ፣ ቲክታክ ላይ ብትመጣ፣ ኢንስትግራም ብትሄድ ሲበላቅጡ በዘፈን ፖስት ሲያደርጉ እንጂ ሲዘምሩ ለጠላ ያደርጓትና በዘፈን ላይ በቃ ሲቆሉ ነው እድሜ ልካቸውን የሚውሉት። ምን እንዳለ ከዘፈን ጋር ምን እንዳጣበቃቸው ሊገባኝ አልቻለም። እስቲ ከዘፈን ጋር አምልኮ የዘፈን አምልኮ ያለበት እስኪመስል ድረስ ዘፈን እስከ ማምለክ የደረሱት እነሱ ናቸው። ይሄ ነው እውነት ሲነገር የሚጠሉ በጣም ወንጌል ራሱ ሲሰበክ የሚቀፋቸው፣ መንገድ ላይ ወንጌል አዲስ አበባ ላይ ሲሰበክ የሚተናነቅ መቶ ዘጠና ፐርሰንቱ ኦርቶዶክስ ነው፣ የሚሰድብ መቶ ኦርቶዶክስ ነው። ኢየሱስ ጌታ ነው ስላልክ የሚቃወሙ ኦርቶዶክስ። ይሄ የምናወቅ እውነትን፣ ከመናገር ወደኋላ አለ ትፈነዳለህ፣ ታብዳለህ፣ ትጮዋለህ። እውነትን ሳልፈራ ነው የምነግርህ። ለምን ለዘመናት አስፈራርታችሁ አሸማቃችሁ ኖራችኋል። ስ በስራ ነው የማሸማቅቅህ በሌላ አይደለም፣ በምንም ነገር ላይ የኢየሱስ ስም ሲጠራ ደሙ የሚንተከተክ የኦርቶዶክስ ልጅ ብቻ። አብዛኛው፣ ሁሉም እያልኩ አይደለም ጥቂቱ ምን ያደርግልኛል? ችግሩ ያለው አብዛኛው ነው። አብዛኛው ጦርነት ወዳጁ፣ ጭቅጭቅ ወዳጁ፣ ስድብ ወዳጁ፣ ዘፈን ወዳጁ፣ ምኑን ብታመጣ እዚህ ያለ ነው። እነሱን በፊት ይሄን ደፍሮ የሚነግራቸው የለም አሁን እኔ እበቃሃለሁ እኔ እበቃሃለሁ አይዞህ አይዞህ እኔ እበቃሃለሁ እነግርሃለሁ እያንዳንዱ ቤት ግባ ኦርቶዶክስ ቤት ሙዚቃ ግባ ሙዚቃ ቅምቀማ ሺሻ ሶሻል ሚዲያ ላይ ግባ ሙዚቃ አለ ወይ ቅምቀማ አለ ወይ ሺሻ አለ ዘጠና ፐርሰንት የኦርቶዶክስ ልጅ ትናደዳለ ኦ፣ አውል ተይ ነግራል። መናደድ፣ መብሸቅ የተፈቀደል ነው። ሀቅን መናገር ደግሞ ሆን ይችላሉ። ሀቅ ስድብ የሚመስላችሁ እናንተ ናችሁ።